የዕለቱ ሰበር ዜና በአንድ ወር ውስጥ 25 ኦርቶዶክሳውያን በአሰቃቂ ሁኔታ ተገድለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ። አርዕስተ ዜና፦ ኤርትራ የአብይን የቀይ ባህር ንግግር ቅዠት አለች። ኢሳያስ ወደ ግብፅ አመሩ። እስራኤል በጋዛ ላይ ባደረሰችው የአየር ጥቃት 46 ሕፃናት ጨምሮ 104 ፍልስጥናውያን ሲሞቱ 250 ቆስለዋል የሱዳኑ ታጣቂ ቡድን RSF ሚሊሻ የኤልፈሽረን ትልቁን ሆስፒታል በመውረር በመቶዎች የሚቆጠሩ ሰዎችን ገደለ፣ የሚሉ ዜናዎችን በዝርዝር እንመለከታለን። ከቻናላችን ጋር አብራችሁን ቆዩ። ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። አዲስ ኒውስ በአንድ ወር ውስጥ 25 ኦርቶዶክሳውያን በአሰቃቂ ሁኔታ ተገድለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ አርዕስተ ዜና፣ የኦርቶዶክስ ቤተክርስቲያን ከባድ ሐዘን፣ በጥቅምት ወር ብቻ 25 ምዕመናን ተገድለዋል፣ ቋሚ ሲኖዶስ ግድያውን አወገዙ፣ መንግስት የህግ የበላይነትን እንዲያረጋግጥ አሳሰቡ፣ በምስራቅ አርሲ የተፈጸመው አሰቃቂ ግድያ ቤተክርስቲያን ፍትህን ጠየቀች። ዝርዝር ዘገባው እንደሚከተለው ይቀርባል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ባወጣው መግለጫ በጥቅምት ወር 2018 ዓ ም ብቻ በኦሮሚያ ክልል ምስራቅ አርሲ ዞን በሚገኙ አራት ወረዳዎች ጉና፣ መርቲ፣ ሸርካ እና ሆሎንቆ ዋቢ 25 ኦርቶዶክሳውያን ምዕመናን ማንነታቸው ባልታወቁ ታጣቂዎች በአስተቃቂ ሁኔታ መገደላቸውን አሳውቋል። ሲኖዶሱ የምስራቅ አርሲ ሀገር ስብከት ጽህፈት ቤት የላከውን ሪፖርት መሰረት በማድረግ በጉናና መርቲ 17 ክርስቲያኖች በሸርካ 3 ክርስቲያኖች እንዲሁም በሆሎንቆ ዋቤ አምስት ክርስቲያኖች መገደላቸውን ገልጸዋል። ይህ አሰቃቂ ድርጊት ከዚህ ቀደምም በተደጋጋሚ ሲፈጸም እንደቆየ ቤተክርስቲያኗ አስታውሳለች። ቋሚ ሲኖዶሱ ድርጊቱን በቅዱሳት መጻሕፍትም ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ እና መንፈሳዊ ሴቶቻችንን የሚያጠፋ በማለት በጽኑ አውግዟል። በመጨረሻም ሲኖዶሱ መንግስታዊ አካላት ይህንን ኢሰብአዊ ተግባር እንዲያወግዙ፣ በሕገ መንግስቱ የተረጋገጠውን የሕይወትና የእምነት ነጻነት መብት እንዲያስከብሩ፣ ሕገወጥ ግለሰቦችን ለሕግ እንዲያቀርቡ እና በቀጣይ እንዲህ አይነቱ ድርጊት እንዳይደገም አስፈላጊውን የሕግ ከለላ እንዲሰጡ አሳስበዋል። ኤርትራ የአብይን የቀይ ባህር ንግግር ቅዠት አለች። ኢሳይያስ ወደ ግብጽ አመሩ። የቃላት ጦርነቱ ተካረረ። አብይ ውጊያ ከተነሳ ውጤቱ ግልጽ ነው ሲሉ አስጠነቀቁ። የኢትዮጵያ የቀይ ባህር ጥያቄና የኤርትራ ስጋት፣ የግብጽ ጉብኝት ምን ይናገራል? ዝርዝር ዘገባ አለን። ጠቅላይ ሚኒስትር አብይ አህመድ ስለ ቀይ ባህር ያደረጉትን ንግግር ኤርትራ ቅዠት ስትል በጽኑ አጣጣለች። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል የብልጽግና የአሰብ ቅዠት ከጊዜ ወደ ጊዜ እየተባባሰ ይመስላል ሲሉ የኢትዮጵያን መንግስት ወቅሰዋል። ይህ ምላሽ የመጣው ጠቅላይ ሚኒስትር አቢይ አህመድ ውጊያው ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያቆምንም በማለት ማስጠንቀቃቸውን ተከትሎ ነው። በዚህ መሀል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለአምስት ቀናት ይፋዊ የስራ ጉብኝት ወደ ግብፅ አቅንተዋል። ጉብኝቱ በፕሬዝዳንት አብደል ፈታህ አልሲሲ ግብዣ የተደረገ ሲሆን የሁለትዮሽ ቀጠናዊ እና ዓለም አቀፋዊ ጉዳዮች ላይ ውይይት ይደረጋል ተብሎ ይጠበቃል። ጠቅላይ ሚኒስትር አብይ የቀይ ባህር ጉዳይ ለኢትዮጵያ ህጋዊ፣ ታሪካዊ፣ መልካ ምድራዊ እና ኢኮኖሚያዊ እንደሆነ አጽንኦት ሰጥቶበታል። ኢትዮጵያ ቀይ ባህርን ያጣችበት መንገድ ህጋዊነት ላይም ጥያቄ ያነሱ ሲሆን የባህር በር የማግኘት ነገር የህልውና ጉዳይ መሆኑን ገልጸዋል። የኤርትራው የማስታወቂያ ሚኒስትር ደግሞ የአብይን ንግግር የቀኝ ግዛት መታበይ ወይም ቂላቂል አካሄድ ሲሉ አጣጥለውታል። ሆኖም ጠቅላይ ሚኒስትር አብይ አህመድ መንግስታቸው የባህር በር ጥያቄ በህጋዊና በንግግር ሊፈታ ይችላል የሚል ሀሳብ እንዳላቸው በመግለጽ ዓለም አቀፉ ማህበረሰብ እንዲያሸማግል ጥሪ አቅርበዋል። በሁለቱ ሀገራት መካከል ያለውን ግንኙነት የትግራይን ጦርነት ካስቆመው የፕሪቶሪያ ስምምነት በኋላ ክፉኛ የሻከረ ሲሆን የኢትዮጵያ የባህር በር ፍላጎት ይፋ ከሆነ በኋላ ኤርትራ ከግብፅና ከሶማሊያ ጋር የጠበቀ ግንኙነት መፍጠሯ ይታወቃል። እስራኤል በጋዛ ላይ ባደረሰችው የአየር ጥቃት 46 ህጻናት ጨምሮ 104 ፍልስጤማውያን ሲሞቱ 250 ቆስለዋል። ትራምፕ እስራኤልን ራሷን እንድትከላከል ድጋፍ ሰጡ። ጋዛ ከአንድ መቶ በላይ ፍልስጤማውያን ሲሞቱ እስራኤልና ሐማስ ተወናጃጀሉ። ትናንት ምሽት እስራኤል በጋዛ ባደረሰችው ተከታታይ የአየር ጥቃት 46 ህጻናትና 20 ሴቶችን ጨምሮ ቢያንስ 104 ፍልስጤማውያን መጋደላቸውን የሐማስ የጤና ሚኒስትር አስታወቀ። ከ250 በላይ የሚሆኑ ሰዎች ደግሞ ቆስለዋል። የእስራኤል ምላሽ ሐማስ የተኩስ አቁም ስምምነቱን አፍርሷል ብላለች። የእስራኤል የጦር ጥቃት መረጋገጡን የገለጸ ሲሆን ምክንያቱ ደግሞ ሀማስ በአሜሪካ አደራዳሪነት የተፈራረሙትን የተኩስ አቁም ስምምነት በመጣስ አንድ ወታደር መግደሉ ነው ብለዋል የእስራኤል መከላከያ ሚኒስትር። ሐማስ የሞቱ ታጋቾችን አስክሬን ባለመመለስም ስምምነቱን እንደ ጣሰ ገልጿል። የእስራኤል የአየር ጥቃቶች በሰሜናዊ በማዕከላዊ እና ደቡባዊ ጋዛ የሚገኙ በርካታ መኖሪያ ቤቶች፣ ትምህርት ቤቶች እና ወታደራዊ ኢላማ አድርገዋል። ሐማስ ምንም ግንኙነት የለኝም እስራኤል ናት ስምምነቱን ለማፍረስ የምትሞክረው ቢልም በሌላ በኩል ሐማስ ከእስራኤል ወታደር ግድያ ጋር ምንም ግንኙነት እንደሌለው በመግለጽ እስራኤል ስምምነቱን ለማፍረስ እየሞከረች ነው ሲል ከሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ምንም ነገር የተኩስ አቁም ስምምነቱን ሊያሰናክል እንደማይገባ ገልጿል። ሆኖም እስራኤል ወታደሮቿ ኢላማ በሚሆኑበት ጊዜ መልሳ ማጥቃት እንዳለባት ተናግረዋል። መረጃው የቢቢሲ ነው። የሱዳኑ ታጣቂ ቡድን አርኤስኤፍ ሚሊሻ የኤል ፈሽርን ትልቁን ሆስፒታል በመውረር በመቶዎች የሚቆጠሩ ሰዎችን ገደለ። የዓለም ጤና ድርጅት የኤል ሸፈር ጭፍጨፋ ደነገጠ። ዶክተር ቴድሮስ ትልቅ ሀዘናቸውን ገለጹ። አርኤስኤፍ ሚሊሻ ቡድን ኤል ፈሽርን ተቆጣጠረ። ሱዳን ለሁለት ተከፈለች። ዝርዝር ዘገባ አለን። አብራችን ቆዩ በሱዳን ፈጣን ድጋፍ ኃይሎች ወይም አርኤስኤፍ በኤል ፋሸር የሚገኘውን ትልቁን ሆስፒታል ወይንም የሳውዲውን ሆስፒታል በመውረር በመቶዎች የሚቆጠሩ ሰዎችን እንደገደሉ የዓለም ጤና ድርጅት WHO አስታወቀ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም 460 ሰዎች መገደላቸውን ሲሰሙ እጅግ በጣም ማዘናቸውንና መደንገጣቸውን ገልጸዋል። የሱዳን ዶክተሮች ኔትወርክ ሱዳን ዶክተርስ ኔትወርክ እንዳስታወቀው አርኤስኤፍ በሳውዲ ሆስፒታል ውስጥ የነበሩትን ሰዎች በሙሉ በሚያስደነግጥ ሁኔታ ገድለዋል። ከተገደሉት መካከል ታካሚዎች፣ የታካሚዎች አጃቢዎች እና በሆስፒታሉ ውስጥ የተገኙ ሁሉም ሰዎች ይገኙበታል። የሟቾቹ ቁጥር ባይገለጽም የሆስፒታሉ ክፍሎች በሙሉ አስክሬን እንደተሞሉ ተናግሯል። በመጨረሻም አርኤስኤፍ አራት ዶክተሮችን አንድ ፋርማሲስት እና አንድ ነርስ ጨምሮ ስድስት የጤና ባለሙያዎችን አፍኖ በመልቀቅ 150 ሺህ የአሜሪካ ዶላር ጠይቋል። ይህ አሰቃቂ ጥቃት የተፈጸመው አርኤስኤፍ ለ18 ወራት አልፋሽር በዳርፉር ውስጥ ለሱዳን ጦር የመጨረሻው ጠንካራ ምሽግ ነበረ ከተማይቱ ከተያያዘች በኋላ የተባበሩት መንግስታት ድርጅት ምሁራን እና የእርዳታ ድርጅቶች ለ250 ነዋሪዎች እጣ ፈንታ ከፍተኛ ስጋት አሳድረዋል። ከኤፕሪል 2023 ጀምሮ በአረብ ደጋፊዎች የሚታገዘው አሬስፍ በዳርፉር ውስጥ አረብ ያልሆኑ ጎሳዎችን ኢላማ በማድረግ ጥቃቶችን ፈጽሟል ተብሎ ቢከሰስም አሬስፍ ክሱን ይክዳል። የኤል ፋሽርን ትክክለኛ ሁኔታ ለመረዳት አስቸጋሪ ቢሆንም የእርዳታ ድርጅቶች ከፍተኛ አሳሳቢ የሰብአዊ ቀውስ እንደተፈጠረ እየገለጹ ነው። ብዙ ነዋሪዎች ህይወታቸውን ለማዳን ረጅም ርቀት በእግራቸው በመጓዝ ወደ 60 ኪሎ ሜትር ርቀት ላይ ወደምትገኘው ታዊላ ከተማ እየተሰደዱ ነው። ዶክተር ቴዎድሮስ የሱዳን ጦርነት ከተጀመረ ወዲህ 184 የጤና ተቋማት ማጥቃታቸውንና 1204 ሰዎች መገደላቸውን አስታውቋል። RSF አልፋሽርን መቆጣጠሩ ሀገሪቱን ለሁለት ከፍሎታል። RSF የዳርፉርን ጎረቤቶች ኮርዶፋንን ሲቆጣጠር የሱዳን ጦር ደግሞ ካርቱም የመካከለኛውን ሱዳን እና የባህር ዳርቻ ምስራቃዊ ክፍሎችን ይዟል። ከዚህ ቀደም ተባባሪ የነበሩት እነዚህ ኃይሎች ዩሮፓኖቹ አቆጣጠር በ2021 ከፈጸሙት የመንግስት ግልበጣ በኋላ አገሪቱን ወደ ሲቪል አስተዳደር ለማዘዋወር በተፈጠረ አለመግባባት ወደ ጦርነት ገብተዋል። ስለ ተከታተላችሁን ከልብ እናመሰግናለን። ሁሌም ወቅታዊና አዳዲስ ዜናዎች እንዲደርሱት አዲስ ኒውስን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰብስክራይብ በማድረግ ላይክና ሼር በማድረግ ለጓደኛው በማጋራት ወዳጅነቱን ያጠንክሩ። አዲስ ኒውስ